የሀገርን ዳር ድንበር ክብርና ሉዓላዊነት የሚያስጠብቅ ብቁና ጠንካራ ሰራዊት ተገንብቷል ሲሉ የምስራቅ ዕዝ ዋና አዛዥ ሌተናል ጀኔራል መሐመድ ተሰማ ገለጹ። ከክፍለ ጦር እስከ ጓድ ያሉ የምስራቅ ዕዝ አመራሮች የመሪነት ሚናና ተያያዥ ወታደራዊ አቅሞችን የሚያጎለብቱ ስልጠናዎችን በብርሸ ሸለቆ መሠረታዊ ውትድርና ማሰልጠኛ ትምህርት ቤት ለወራት ተከታትለው አጠናቀዋል። በዚሁ መርሃ ግብር ላይ በመገኘት ንግግር ያደረጉት የምስራቅ ዕዝ ዋና አዛዥ ሌተናል ጀኔራል መሐመድ ተሰማ፣ የሀገርን ዳር ድንበር ክብርና ሉዓላዊነት የሚያስጠብቅ ብቁና ጠንካራ ሰራዊት መገንባቱን ገልጸዋል። የሰራዊቱ አመራሮች ብቃት በተለያዩ ወታደራዊ ዕውቀቶችና ጆች ልጆች በመገንባቱ በየትኛውም ግዳጅና ተልዕኮ በብቃት የመምራትና የመፈፀም አቅም በአስተማማኝ መልኩ ተገንብቷል ብለዋል። እንደ አጠቃላይ የሰራዊቱ ጀግንነት፣ የመፈፀም አቅምና የሀገር ሉዓላዊነት የመጨረሻ ምሽግ በመሆን አስተማማኝ ቁመና ላይ የሚገኝ መሆኑንም አረጋግጠዋል። የኢፊድሪ መከላከያ ሰራዊት የሀገርን ሉዓላዊነት ለማስጠበቅና የኢትዮጵያን ዳር ድንበር፣ የህዝብን አንድነት በኃይል ለመናድ የሚሰነዘርን ጥቃት በመመከት የሀገራችንን ሰላምና ደህንነት የማረጋገጥ ተልዕኮ ይዞ ግዳጁን በድል እየተወጣ ያለ የድል ሰራዊት ነው። ኢትዮጵያን ሰላምና እድገት የማይፈልጉ የውጭና የሀገር ውስጥ ጠላቶች ስለመኖራቸው አንስተው በየትኛውም መልኩ የሀገሩን ሰላምና ሉዓላዊነት በጀግንነት ማስከበር የሚችል ሰራዊት ስለመኖሩም አስረድተዋል። የቅጥረኛ ጽንፈኛ ኃይሎች ከኋላ ሰራዊታችንን በመውጋት የአማራ ክልልን በማተራመስ የጀመሩትን ጥቃት ለመመከት ከመንግስታችን በተሰጠን ትዕዛዝ መሰረት መከፈል ያለበትን ዋጋ ሁሉ ከፍለን በጽንፈኛው ላይ በወሰድነው እርምጃ የጠላትን አቅም በማንኮታኮት ክልሉን የማስቀጠል ትልቅ ድል አስመዝግበናል። አሁን ላይ በየሸጥና ጫካ ተወሽቀው ያሉ ርዝራዦችን በማጽዳት ላይ እንገኛለን። እነዚህን ቅጥረኛ ኃይሎች ስጋት ወደማይሆኑበት ደረጃ ብናደርስም የሀገራችንን ሰላም እና ዕድገት የማይፈልጉ የውጭና የውስጥ ጠላቶች ስላሉብን እየተዋጋን ለትላልቅ አገራዊ ግዳጆች መዘጋጀት ስላለብን ዛሬ የምትመረቁት አመራሮችን ብቁ አመራር በመስጠትና ጠንካራ አህዶ በመገንባት የገነባችሁትን አቅም በውጊያ ወይም በግዳጅ ላይ በብቃት በመምራት ድል ማስመዝገብ ይጠበቅባቸዋል። አገር የማፍረስ አላማን በመያዝ በአማራ ክልል የሚንቀሳቀሰውን ጽንፈኛ ኃይል ላይ ጠንካራ እርምጃ በመውሰድ እቅዱን ማክሸፍ ስለመቻሉም አንስተዋል። የአንድ ብቁ አመራር ተግባር በሰላም ጊዜ የራሱንና የሚመራውን አህዱ አቅም መገንባትና ወትሮ ዝግጅነቱን በማረጋገጥ የአሸናፊነት ስነ ልቦና መገንባት ሲሆን፣ በውጊያ ወቅት በሰላም ወቅት የገነባውን አቅምና ብቃት በብቃት መርተን አዋግተን በአነስተኛ ኪሳራ በጠላት ላይ ከፍተኛ ድልን ማስመዝገብ ነው። ውድ ተመራቂዎች ወደ ክፍላችሁ ስትገቡ ለድል እያበቃን ያለውን የሀገራችን ሕገ መንግሥት በጽናት በመያዝ የተቋማችሁን ተልዕኮ ባህርያትና እሴቶችን በጽናት ይዛችሁ በመተግበርና በማስተግባር የአመራር ሚናችሁን ልትወጡ ይገባል። የአመራር ኮርስ ነው የወሰዱት ወታደራዊ አመራሮችም ከመቼውም ጊዜ በላይ በጀግንነት የሀገርን ክብር ሉዓላዊነትና አንድነት ለማስጠበቅ ዝግጁ መሆናቸውን አረጋግጠዋል። አመራር አርአያ መሆን አለበት፣ ተምሳሌት መሆን አለበት ለሚመራቸው አባል ከሁሉ ነገር ማንኛውም ነገር በዲሲፕሊንም በማንኛውም ነገር አሪያ ሆኖ ግንባር ቀደም መሆን አለበት። ይህን ለማሳካት ደግሞ ህዝባዊ ወገንተኝነታችንን ለማስመስከርና ና ይህን በሰራዊትም ሆነ በህዝቡ እንዲሰርጽ ለማድረግ ዋና ቁልፉ ትልቁ ብለን የምንወስደው አንዱ አራቱ የመከላከያ ሴቶች ናቸው። ይህን ደግሞ መጀመሪያ ቅድሚያ ራሴ በመላበስ ሰራዊቱም እንዲላበስ በማድረግ እነዚህ ነገሮች ተግባራዊ ማድረግ ለማድረግ ትልቅ አስተዋጽኦ ያደርጋል ብዬ ወስደዋለሁ። ስልጠና ከዚህም በፊት ካለኝ አቅም አሁን በጣም የተማርኩት ትምህርት ከአት ግንባታ ጀምሮ ከአት ግንባታ ምነት አድን ለገንብቶ ለግዳጅ ማዘጋጀት ከዛ በተጨባጭ እሱን ዋነኛ ትኩረት አድርጌ አሁን በተማርኩት መሰረት ትኩረት አድርጌ መጠቀም ይችላሉ። እዚህ በደንብ የአካል ብቃት ከበፊቱ በተጨማሪ ወስደን በአሁኑ ሰዓት በጣም ከፍተኛ ድል የሚያስገኝ አቋም ይዘናል ማለት ነው።